አንተ ቁንዝራም፣ አንተ ቁንዝራም ማለት ነው። እኛ ታዲያ ምን እናርገ? እኛ ምን እናርገ? አምተ ለእኛ ይቅርታ ብለ ለእኛ እሷን እንትን እምትለን እኛ ምን እናርገ? ይህ ምን ይመስላል? በጌታ እስካሁን ድረስ ማለት ነው ለሄሉ፣ ሄሉ ትወድሃለች፣ ሄሉ ታፈቅርሃለች፣ ለአንተ ቦታ አላት ብለን ነው እስከ ዛሬ ራሱ ዝም ያለ። ይሄን ያህል እንኳን አልተናገርንም፣ ግን ተናገሩን አልክ። እና ውዶቼ እንዴት ናችሁ? ደህና ናችሁ? ያለውኝ ይመስገን። የኔ ውዶች ተናፋቸዋል። ምንም አልተመቸኝም። ቪዲዮን እንዲህ ስንት ጊዜ ደጋግሜ ኮመንት ራሱ እንደሰጠዋቸው እና ተናችሁልኛ። ላይክ፣ ኮመንት ሰብስክራይብ አድርጉኝ፣ አበረታቱኝ። እና ይሄ ዛሬ ጠግቦ ፍቅረኛውን ይዞ መጥቶ እኔ ይቅርታ ለላስ ነው ይላል። እንዲህ እኛ ምን አገባን? እኛ ምን አገባን? እና ነው ይቅርታ ጠየቃት አልጠየቃት ሲጀመር ማለት ነው። እኛም ብለናል እኮ ሲጀመር አንተ ሆን ብለህ ይሄንን ነገር ከሄሉ ጋር ሲጀመር፣ ፍቅር እንደሌለህ የታወቀ ነው። ሰው እኮ ማለት ነው ሰው ማንም ሰው ያጠፋል። አንተማ አጥፍተህ እንኳን እንደዚህ አይነት ነገር ሰርተህ እንኳን ይቅርታ ተጠይቃል አይደለ? እሽት ብላ ይቅርታን ተቀበላለች። ሰው እኮ ከዚህም የበለጠ ነገር ያደርጋል። ግን አንተ አንድ ይቅርታ ከሷ እስከዛሬ ድረስ ብዙ ነገር አንተን አልበደለችም። ከአንድም ሁለትም ይቅርታ አልጠየቀችማ ገና ለመጀመሪያ ጊዜ ነው ይቅርታ ያለችክ፣ ግን አንተ ያንን ይቅርታ መቀበል በጣም ትልቅ ትልቅ ቻሌንጅ ሆኗል ለአንተ ማለት ነው። እና ሲጀመር አንተ እሷን ለመጉዳት ከእሷ ለመጠቀም ነው እንጂ መጣው ምንም ፈልግ አይደለም። ገባክ አይደለ? አንተም ሰው ሆነክ ደሞ ምን ይመስላል? አይታችሁታል። በመቤት ማርያም፣ አይት ምን እንደሚመስል፣ ምን እንደሚመስል ራሱ። ቆንዝራም ቆንዝራም ነክሽ፣ ልንገርህ እንደውም ይሁን ጉቶ ራስ ማለት ነው። ሲጀመር ለሄሏት መጥናትም፣ እኔ በደም አድርጌ ልንገር፣ የምር አትመጥናትም። ሄል እየተረጋጊ ወደ ራስሽ ተመለሽ። ከዚህ በኋላ ደግሞ የምን እንደ አንድ ላይ መሆን ነው? የምን አንድ ላይ መሆን እንዴ? ረመት ገበ በጣም ጠገብክ፣ በጣም ተወጠርክ፣ በጣም ውጥርጥር አልክ እኮ። እንዲህ ራስ እኔ በጣም ነው የማፈቅርሽ፣ ከዚህ በኋላ ምናምን እጅ በፊት ማለት ነው ከሄሉ ጋር ያለ እንደ ዘስታ ስትን ግን እንደው አይደብርም አይምሮ የለም ደግሞ እኛን ለመቀስ ተመልካችን ለመቀስ አታፍርም እንዴ እኛ እኮ ባየነው ነገር ነው የምንፈርደው ተመልካችን ለመቀስ እንዴ ነው ለእሷ ማና ማታስቡት ምኑ ጋር ነው ለእሷ የምናስበው እኛ ሲጀምር ማለት ነው አንተ ነበርክ ይሄንን ነገር ማሰብ የነበረብህ ቀድመ ማለት ነው ምክንያቱም ከዚች ጋር ያለውን ግንኙነት ጨርሰ ስላልመጣክ ነው እሷን መጣ እንደዚህ ነው አይደለ ሲጀመር፣ ብንጨርስ ኖሮማ እንደዚህ ባትሆን ነበር። ሁለት አመት ፍቅረኛ አይ ነው ኧረ እባክህ ተው እባክህ፣ የሁለት አመት ፍቅረኛት ናት። እና አዝላ ዞራኛ አይደለም፣ መተህ ወይም ሄሉ ላይ መታ አይደለም የምታሳየው። እሺ ሄሉ ሲጀመር ማለት አንተ በሄሉ ተጠቅመ ለራስህ የሆነ ነገር የፈለግከው ነገር አለ። ግን እኛ በላይ በላይ ስንል ከሚዲያ እንጠፋለን እንዴ የለም፣ በገደል ግባ ሲጀመር ማለት ነው። መጣት አልመጣት እኛም አንፈልግም ልናይ ማለት ነው ሲጀመር እንዳንተ አይነት አስመሳይ ሰው ላይ በህይወቴ አይቼም አላውቅም። የምር ያ እንደው ብዙ ዩቲዩበሮች አሉ፣ የአንተ ደግሞ ወጣ ያለ ማለት ነው። ምክንያቱም ሰው እንዴት ነው በሳምንት ውስጥ፣ በሳምንት ውስጥ ያ አንተ ደሞ ተነግሮ ተወርቶ ማያልቅ ነው። ደግሞ ታስመስላለህ እንዴ ራስን እንደ ጻድቅ። ጥሩ ጥሩ ጥሩ አጫወተክ እኮ እኔ ጎርተሽኝ፣ ምንድን ማንም ሰው ይጎዳል እኮ ሰው በፍቅር ደረጃ በፍቅር ውስጥ ሆኖ እኮ ሰው ይጣላል እንኳን ከፍቅረኛ ጋር ይቅር እና ከእናት ከአባቶቻችን ጋር እንጣላ የለ እንዴ ምን የተለየ በቃ ስሰት ሰርታለች እኛም እኮ ስሰራ ስሰራ ስሰራ እሷንም በደም አርገን ተናግረናታል አደለ ከዛም ወደ ራሱ ተመለስ ይቅርታ አደረገችልህ ግን እሷን አንተ ይቅርታ ላለ መቀበል ምንድን ነው እዚያ እንትን ያለክ ምንድን ነው እንደዚህ ውጥርጥር ያደረገት ከዚህ በኋላ እኛም አንፈልግም እራሱ ከእሷ ጋር እንድትሆን ማለት ነው ምክንያቱም አትመጥናትም የምር አትመጥናትም ፍላጎትን አሳካክ እቅድ ነበረክ፣ እቅድን አሳካክ በማይነቃ ሞድ ለመውጣት ነው። አሁን ሀሳብ ማለት ነው፣ በትንሽ ስህተት ማለት ነው። በትንሽ ስህተት ደግሞ ሄልዬ ምን አለች? ልጅ ፀጉሯን ንትንትንትንጭ ብታደረጊልን ማለት ነው፣ አንዴች ይዘሻት ማለት ነው። ደግሞ እንደ ፀባኛ ጫወታታል እንዴ? እና መጀመሪያ ባለሽ ውሽማሽን ሰብስበሽ አትይዥም እንዴ? መጀመሪያ ሄሉ ላይ ከሚመጣ ሰብስበሽ መያዝ ፍቅር ሰጠች ማለት ነው። እሱ እኮ ሄሉ እንዳለችው በሁለቱ ምክንያት ታውቃለህ፣ ታውቃላችሁ። ከዛች ጋር ሆኖ በዛች ላይ እንት ያችን ለማስቀናት ብሎ ነበር ሄሉ ጋር ይመጣ። በቃ ሁሉ ነገር ሁሉ ያስታውቃል እኮ እኔ ሁለት ዓመት ታግሰሽኝ እንዶ ምናምን። ከዚህ በኋላ እኛ ምን አገባ? ለምን ቪዲዮ ላይ መተለኛ ምን ሰራለን? ለምን ለኛ ትነግረናለን? እኛ ምን አገባን ስለሱ ማለት ነው። ይሁን ጉቶ ራስ ማለት ምን እንደምትመስል እራሱ ይህን ቲሸርት ደግሞ ሸሚዝ ሲለብስ ቅርጹ ራሱ ሲያስጠላ የሆነ እንደ ሴት ሞባይል ሞባይል ወጥቶበት የሆነ ወዘቢስ ማለት ነው። ምን ትመስላለህ ሲጀምር በቃ። ወንዶች ከሄሉ ጋር ስትመጡ ውበታችሁ በቃ፣ ከሌላ ሴት ጋር ስትመጡ ማለት ነው እንዲሁ ላይን ነው የምዘጉን። ማርያምን በፊት ያላየንባችሁን የሆነ የሚያስጠላ ነገራችሁን ነው ራሱ በደምብ ጎላ ብሎ የሚታየው። የምሬን ነው እና አይደብርም አንተ ይሄ ከንቱ ማለት ነው። አጋሰስ ልክ ልክህን ነው ምነግር። ምን ታመጣል አንድ ሰው ደግሞ እንዳይና ሄሉን ያፈቅራታል ይወዳታል። ምንድን ነው ሄሉ የሚወዳት የሚያፈቅራት? ቢወዳትማ እንደዚህ ባላዋረዳት ነበር። እንደዚህ ማለት ነው እኛ ዛሬ ስቃ ተደስታ ምን ብላት፣ ትናንት ደስ የሚል ነገር አይተም ማለት ነው። ዛሬ ስቃ ተደስታ እኛንም ታስደስተናለች እያለን፣ እሷ አለች። ምስዋብ ጉድ ነው። እስቲ እንግዲህ ጋር ሉሌ የምትናገሩት ማለት ነው። ሉሌ በማያቆም መንገድ ነው ይዛ የመጣችው ይዛው የመጣችው ሄዱ ማለት ነው። እኔ የማይመጡነት ነው የማይመጥነው ቦታ ማለት ነው። የማይመጥነው ቦታ ነው የመጣው ሄሉዬ፣ ወደ ራስ ተመለሽ። ሲጀመር ማለት ነው፣ ሲጀመር ካንቺ ጋር ልጅ ቢሆን ከአንቺ ጋር በቃ የሚቀጥል አይነት ሰው አይደለም። አስመሳይ ማለት ነው። በአጭር ጊዜው ማስመሰሉን ያስመሰከረ እንሽራሊት ረክስባ እኛን ራሱ መላሳ እኔንም መላሳ ማረቀኝ። የሉ የሉ ፎንቃ በቃ በትንሽ ነገር በሳ ሲመጡብኝ በቃ ልፍ ልፍ ነው የሚያደርገኝ። የምሬን ነው። እና አንተም ሰው ሆነክ እኔ አልፈልግሽም ከህይወቴ ውጪ ለምንድን ህይወቴ የምት ተው እባክህ። በህይወታ የመጣው አንተ እና እንጂ እሷ ናት እንዴ? ህይወቴን ለኖርበት አትበጥብጪ፣ ተው እባክህ። ምንን ምን ህይወት ኖሮክ ነው የምትበጠበጠው? ሲጀመር ማለት ነው እኔ ከዚህ በኋላ አልመጣም። እንትን ላይ ሚዲያ ላይ አረገደል ገባ መጣት አልመጣክ እንዳንተ አይነቱን ከምናይ ማለት ነው ሄሉ ከማንም ጋር እየመጣች የተበጣበጠች እንትን ብትል ይሻለናል። ከአንተ አስመሳይ ማለት ነው አፍቃሪ መሳይ አስመሳይ። እኔ እንዳንተ ደግሞ አይቻላቅም። ሰው ይሄን ያህል ርቀት ተጉዘ አላማ ሲጀመር በቃ አላማህን አሳካክ አላማህን ፈልገ ነበር የመጣው ያንን አላማ አሳካክ። ከዛም በኋላ ትንሽ ስህተት ነበር ከሳ ምትፈልገው አገኘት ማለት ነው። ሰው ቀለበት ሊያረግላትን ያሰባትን በአንድ በአንድ ጥፋት ይቅርታ ለማለት እንዴት ከበደው? ሲጀመር አላማ ስላለ ነው እንጂ እናንተ እሷን የምትናገሩ ሴቶች ናቸው። ተመ ረም እናት ሴቶች ና እናት አረኛ በምናየው እና ማለት ነው። መጀመሪያ ትተው አይደል የሄደችው? ከተለያያችሁ በኋላ ከሄሉ ጋር ፍቅር ከጀመራችሁ በኋላ ነው ላይ እና በመጣችሁ ነው። አንተም እኮ ትክክል አይደለሽም ብለህ አመነጫጭቃት ነበር በሰዓቱ የላካት እቺ ውሽማህ ማለት ነው። ዛሬ ተነሳህን ነው እንዲህ እንድትናገሯት? አልፈለግም ለፍቅር ብላ መስዋዕት። ተወው እባክህ። ለፍቅር ብላ መስዋዕት ያደረገችው አንተ ጉቶ ማለት ነው። አንተ ወዘ ቢስ፣ ወዝ ራሱ አጣ እኮ። ለካስ ሄሉ ናት ውበት ማለት ነው። እስኪ ይህን ሸሚዝ ሲለብስ ማለት ነው ቅርጹ ምናምን ምን ከስር ያጥረ ሲያስጠላ የሆነ ሞዛዛ ማለት ነው አስመሳይ። እንዲህ ዛሬ ማርጣለሁ በደንብ አርጌ ማለት ነው። እና አንድ ሰው እንዳይናገረኝ ሄሉ፣ እንደዚህ ሄሉ መጀመሪያ አጥፍታ ምንም በቃ፣ ማንኛውም ሰው ያጥፋል ይቅርታ ይጠይቃል አለቀ። እና ይህ አስመሳይ ነው፣ ሲጀመር ሊጠቀምብሽ ነው የመጣው። እግዚአብሔር የተመሰገነ፣ ያውን የፈለገውን ነገር በትንሹም ብሆን አግኝተዋል ግን ከዚህ የበለጠ ውስጥ እንኳንም አልጎዳሽም። አንቺ ወደ ራስሽ ተመለሺ። ከዚህ የበለጠ ህይወት ነው የሚገባሽ። ከዚህ የበለጠ ማለት ነው እና እንዴ፣ ለሁሌ ራሱ የምራሳዘነኝ ክብርሽና ተጫለሽ እኮ በቃ ምንም አማራት ስለሌለው ድርጊቱ ሁሉ ስለሚያስጠላ በቃ ንቆት አለ። ሁሌ ራሱ ማለት ነው። በጣም ኔና ቀዋውርዶት ማለት ነው። በቃ መናገር ሁሉ ይስት ሚስት ይላል። እንዴ ሚስት ያርግህና እንዴ እንዴት አንተ ወንድ ልጅ አይደለ እንዴ እንደ ወንድ ልጅ ሆነ እንተን አትልም አትመለስ የሚመጣውን ነገር ራሱ ሽልጥልጥ አንተም ብሎ ደግሞ አስመሳይ ማለት ነው በጣም ነው የምታስጠላው ሄልዬ ወደ ራስሽ ተመለሸ የምር ሲጀመር ይሄ ላንቺ አይሆንም። ይሄ ላንቺ አይሆንም። ከህይወቴን በጥብጪ ህይወቴን አትመጥብጪ ከህይወቴ ውጪ ታውባ ከድብና ጋር ተወጣለህ እሺ እሷ አንዴ የገባችበትን ነገር ወዲያው መውጣት ስለማችልበት ነው ይሄንን ታቃለ እንጂ እንደማንም ማንም ወርውራ ልተወው ትችላለ ግን በአንዴ መውጣት ስለማትችል ነው። ከልብ ስለምታፈቅር ነው። እንዳንተ አስመሳይ ብትሆንማ በአንድ ቀን ትተው ነበረ። ገባ። ካደለ እና ውዶች ብስዋ ለፈለፍኩባችሁ በጣም ስለተናደድኩኝ ነው። እና እናንተ ምንም አይምሰላችሁ፣ እሷ ምንም አትሆንም። ከዚህ በኋላ አይተዋለች ደጋግማ ማለት ነው። ከዚህ በኋላ እንደው ከሱ ጋር ራሱ ብትሆን የምር እኔ ደስተኛ ሆና ህይወቷን ራሱ ምትቀጥል አይደለም የሚመስለኝ። ማለት እንደዚህ እንደዚህ በማይሆን ነገር አዋርዷት፣ እንደዚህ ዝቅ አድርጓት ማለት ነው። እና ውዶች ይወዳችኋለሁ። ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አምስት መቶ አስገቡኝ እስቲ ውዶች፣ ስወዳቸው እና ሀሳባቸውን ኮመንት ላይ አስቀምጡ እና ባይ፣ ወዳችኋለሁ። ቻው እቅድ ቻው ብዬ ልምጣ እንጂ እቅድ አለን እኛ እቅድ አለን ብዙ እቅድ አለን። እና እቅድህን ታዲያ በሄሉዬ ላይ ነው እንዴ? እቅድህን አሳክተ ማለት ነው ግብ ካደረስክ በኋላ ከዛን ሄሉዬን ጥፋተኛ አድርገ ከዚች ጋር ምትየ እቅድ ነበረን ብዙ እቅድ ነበረን። ከሄሉ ጋም እንደዚ ስትነባ አንተ አስመሳይ ማለት ነው። አጋሰስ ሙትቻ ቻው። ወዳቸዋለሁ ላይክ ሰብስክራይብ አድርጉኝ።